ሺ ጀምር አስመሳይነሽ የወጣንሽ አስመሳይነሽ ጥራሽ፣ ለማስመሳይ እንኳን እንዳትሞክር እ የእኔ ልጃት የእኔ ልጃት እኔ አንቺ ልጅ ሊሆን አልችልምጠላሹ ብን ብለሽ ነበር ነው። አንደኛ ትልቅ ሰው ደግሞ አሁን በጣም ታማሪ ያላችው አይሞትም ለምን አይሞትም? ሁለታችሁ ብትሞቱ ደስ ይለኛል። በቃ ልጅሽ ልጅሽ አይመስለኝም፣ ልጅሽ አይደለም። ይበላጤ የፈለገችውን ትታመም። የኔስ ሲበት የኔስ፣ ከቤተሰቦች የመለየት ትምህርት የማቋረጥ፣ የኔስ ነገር ለማንም አያሳስበው። አሁን ማንም ሰው ነው የሌለኝ፣ ማንም ሰው። በእናንተ ምክንያት የሁሉም ሰው ጠላት ሆንኩኝ። ምንም ምንም፣ የገጠር ልጅ ምንም፣ በእናንተ ምክንያት እናቃለን እናት ብትሆኚስ ብትሆኚስ ምን ይሆናል፣ ምን ይሆናል? በቃ አንድ ሳምንት በቃ በዛ ከተባለ አስራ አምስት ቀን የሆነ ነገር ቢሆን ነው። እንዴት ሰው ሀያ ስንት አመት እንግዲህ አስቢው፣ ይህን ሁሉ አመት እንዴት የእናቱን ጡት እየጠባ ሰው ይህን ሁሉ አመት እንዴት ይኖራል? አላቅም ብቻ የእውነት ለማውራት በጣም ነው የሚከብደኝ። ጭራሽ ምንም ከአዲስ አበባ ራኩላለው እንጂ በቃ እዚያው እንዳለው ቁጠሪው። ከሱ ጋር አሁን ላይ ተለያይተን ያለ ነው ያው ከባለቤቴ ጋር ልበል። ህይወቴ ሁላ ነው የተመሰቃቀለው፣ ክላሴን አቁሜ ያለው ግን ይሄ ጉዳይ አደባባይ ላይ ወጥቶ አሁን ላይ ማንም ነው የሌለኝ ማንም ጓደኛ የለኝ፣ ዘመድ የለኝ፣ ቤተሰብ የለኝ። እሷ ጥፋተኛ ናት ብለች ታስቢያለች? አዎ ጥፋተኛ ናት። እንዴት እሷ ፊት ባሰጠው ኖሮ እሷ ባትፈቅድለት ልጁ እንደዚህ ነገር የሚያደርግ ይመስልሻል ሲጋራ ጫት ምንላችኋለሁ መጠጥ እነሱ ሰዎች ይሻላሉ ከእንደዚህ አይነት እንዴት ነው ሰው ቆይ እሷስ ቢሆን ትንሽ አይደብራትም ሰላም ውድ ቻናላችን ቤተሰቦች እንግዲህ አሁን ወደ ቤታቸው አቅራቢያ ደርሰናል ከእሷ ጋር በጣም ትልቅ ዲል ያደረኩት ገብታ በስነ ስርዓት እንደምታወራት ሁሉ ነገር እንደምታስተካከል ዲል አድርጌያለሁ። ያው እንግዲህ ወደ ውስጥ ገብተን የሚፈጠረው ነገር አናውቅም። በእርግጥ ግን አንቺ አሁን ላይ ረጋ ብለሻል። እንዲህ ረጋ ዳልሽ ገብተሽ ረጋ ባለመንፈስ ታወራታለሽ። ከዛ በኋላ መጠያቄ ያለብሽን ጥያቄ ጠይቀሽ መልሱን ካገኘሽ ትሳዩ፣ ካላገኘሽም ደግሞ ያው እኔ ይመልስልኛል ብለሽ መጠበቅ ይመልሳለ እሱም መልስም ካገኘሽ በጣም ቆንጆ ነው። ካልሆነ ግን ምንም አይነት ያለምንም ምንም ጭቅጭቅ፣ ያለ ምንም ንትርክ እሷም ሳት ተጣላሽ አንቺም ሳት ተጣያት መሰላ እንለያይበትን ሂደት እናመቻቻለን። እንደዛ ይሻለ ችግር የለውም። ሲጀመር የመጣሁበትን ታውቂያለሽ ጉዳዩ ከዛ እዚህ ድረስ የመጡትኝ መጠየቅ ያለብኝ ነገር ስላለ እንጂ ምንም አያሳስብሽ። በቃ ገባሁኝ ጠይቄ ቀመላሹን አግኝቼ ይሞጣት ብቻ። ሲጀመር ያለውበትንም እንዲያውቁ አልፈልግም አሁን ራሱ በቃ አይምሮ ይረፍት እንዲያገኝ ብዬ ነው የመጡት። መልካም። ስለዚህ በቃ መጠቅ ያለብኝን ጠቂ በቃ መውጣት ነው የሚፈልጉት። በጣም ጥሩ። እንግዲህ ተመልካቾቻችን ውስጥ ገብተን የተቀረው ነገር የምናሳያቸው ይሆናል። እሷም እንዲህ በተረጋጋ መንፈስ ገብተን እንደምታወራት እናትየው በተረጋጋ መንፈስ እንደምትጠብቃት ተስፋ አድርጋለሁ። እናትዮ በእርግጥ እንደምንመጣ አታውቅም። ድንገተኛ ነው። እየሄድን ያለ ነው። ግን አሁን ሰፈራቸው አቅራቢያ ስለደረስን፣ እንሂድ፣ እንግባ፣ ነገሮችን ለማስተካከል እንሞክር። በቃ እዛ እንቀጥላለን። ቤቶች እዚህ ቤት፣ እንዴት ዋላችሁ? ሰላም። ልጅ አትበይ። እኔ አንቺ ልጅ ልሆን አልችልም። ምንም ልጄ እንድትይኝ አልፈልግም። ይኸውልሽ፣ አይደለም ለኔ እናት ልትሆን ይቅርና ለልጅሽም እናት መሆን አልቻልሽም። ምንድን ነው የምረጋጋው? እንዴት ነው ልረጋጋ የምችለው? ጭራሽ በስመ አብ ልጄ ልጄ፣ ጭራሽ ልጄ እንድትይኝ ላልፈልግም ብትሞቺን ነው የሚሻለሽ፣ አይደለም መታመም፣ ብትሞቺን ነው የሚሻለሽ። ለማን ነው የማጠቅመው? ለማን ነው? ቆይ ታረጋጊ፣ በእናትሽ ነው። እንዴት ነው ልረዳሽ ከምችለው? ሳያት የባሰነውን እንዴት የሚመጣው ሳያት እራሱ ምንም። ለማስተባበል እንዳትሞክሪ፣ ጭራሽ አንቺ ሲጀመር አስመሳይ ነሽ፣ የጣንሽ አስመሳይ ነሽ። ጭራሽ ለማስመሰል እንዳትሞክሪ። የእኔ ልጅ አትበይኝ፣ የእኔ ልጅ አትበይኝ። እኔ አንቺ ልጅ ልሆን አልችልም

እየኖርኩኝ አይደለም፣ በቃ የቁመሬ ቁመሬ እንግዲህ በሽታዬን ላስታምም። እናንተ ጭቅጭቅልኝ ለምናት? ሞቼም እኔ ቆሜ አልችልኝማ በፈጣሪ ቢሰበስበኝ። አይገባሽ ሲጀመር እኔ እዚህ መምጣት እራሱ አልነበረብኝም። እኔን ለመስደብ ከሆነ ምን አመጣሽ? ህይወቴ ያበላሸው እንድንገርሽ እሱ ምንም አላደረገም። አንቺ ነሽ ንላአን ላቆአንድሮ ቤተሰብ የለ እኮ ለእናንተ ስንሄተው እኩት እና ገኘው ብዬ አንቺ አለሽ እ እሱም ሲጀመር አንቺ ነሽ ህይወቴን ያመሰቃቀልሽው። መጀመሪያውኑ ከእሱ ጋር ለምን አጋባሽ? እኛ እውነቱን ብትነግሪኝ ምን አለበት?

እኔ ፈልገሽ አመጣሽ። አዎ፣ ጭራሽ ሲጀምር ያ ሁሉ ነገር ሲፈጠር ይኸውልሽማ አንቺ ነሽ ለዚህ ሁሉ ምክንያት፣ ተጠያቂ አንቺ ነሽ። ለዚህ ሁሉ ችግር እራስሽ ነሽ አመጣሽ፣ እራስሽ ነሽ አመጣሽ ሁሉንም ነገር። እራስሽ ማስቀም ትቺ ነበር። ምን ለሁሉም ነገር አንቺ ነሽ፣ ለዚህ ሁሉ ነገር ያበቃሽ አንቺ ነሽ። አንቺ አይሆንም ብትይ ኖሮ ይሄ ሁሉ ነገር ይፈጠራል። አንቺ ፈልገሽ ወደሽ ነው ያደረግሽው? ወይስ ሌላ ነገር አላችሁ? ማታ ማታ አብሮሽ ሌላ ነገር ታደርጋላችሁ? ግናፍሽ ንስብስብ ይዛ ልጅሽ ነው ወይስ እዚህ የመጣሁት ለአንድ ነገር ነው። ልጅሽ ነው ወይስ ሌላ እኔ ድሮ ጨዋ መስለሽኝ እንደ ልጅ አይልሽ ነበር። እንዴት አመሜ እያየሽኝ? በራሽ ጥፋት ነው። እራሽ ነሽ ያመጣሽው ነገር፣ እራሽ ነሽ ያመጣሽው። እዚህ በሽታ ላይ የወደግሽው በራሽ ምክንያት፣ አንቺ ነሽ ይሄ ሁሉ ነገር ያደረግሽው። ያበኩበት ቀን የተረገመ ቀን

እና ብን ነበረብን። የሰው ምሳሌ ያለ ይሆን ሰው መቀለጫ ለምን አይሞትም? ሁለታችሁም የምትሞቱ ደስ ይለኛል። በቃልሽ ልጅሽ አይመስለኛል። ልጅሽ አይደለም። እንደት ነው አንድ ማለት ዳር ወንድ እንደት ነው በሳምንት ሶስት ቀን እናቴ ጋር ብሎ ሊያድር የሆነ ነገር ባይኖራችሁ ኖሮ እንዴት ወጥቶ ከቤት ያድራል? ባልሰበስብስ ባልሰበስብስ አወራለሁ አወራለሁ እስከመጣው ድረስ ሁሉንም ነገር ተናግሬ ነው መውጣው ከዚህ ቤት። ትንሽ እንኳን ትንሽ እንኳን ለእኔ ስሜት የላችሁ። ሳቁተኛጋሽ ነው ነው ምንም የኔ ጥፋት አይደለም። በቃ እናንተ

ጠላት የሁሉም ልብሶ ምንም ምንም ማላቀዋ የገጠር ልጅ ምንም ማላቀዋ። በእናንተ ምክንያት ትዳር ማለት ምንድን ነው? እንግዲህ ትዳር ማለት በአንቺ ምክንያት ትዳሬን ጠላውት፣ አስጠላኝ። ትዳር የተባለ ሌላ ባልና ሚስት እንኳን ሳይ በጣም ነው የሚያስጠላኝ። በጣም በአንቺ ምክንያት በአንቺ የተነሳ በቃ ሁሉም ሰው ነው፣ ግን ሌላ ሰው ትዳር እየተባረገ ነው ይህ ከኔ አልፎ ተርፎ የዞ መሳለቂያ ነው የሆነው። እንግዲህ በሽታ ነው። ምን ይሄውልሽ አንቺ ከድሮ ብታስቆሚ ኖሮ ይሄ ሁሉ ነገር አይፈጠርም። ምንም ነገር አይሆን። ራሱን እንደማያጠፋ ታውቂያለሽ፣ እንደማያደርገው ታውቂያለሽ። በቃ አልፎ ተርፎ እቃ ቢሰባብር ነው የሆነ ነገር ቢያደርግ ነው እንጂ ምንም እንደማይሆን አንቺ፣ እኔም እሱም ሁላችንም እናውቃለን። እናት ብትሆኚስ፣ ብትሆኚስ ምን ይሆናል? ምን ይሆናል? በቃ አንድ ሳምንት በቃ በዛ ከተባለ አስራ አምስት ቀን የሆነ ነገር ቢሆን ነው ቢታመም ነው። ግን ምንም አይሆንም። አሁን ካለንበት ውርደት አሁን ከገባንበት ውርደት አንተርፍም። እንኳንም አልወለድኩም እንኳንም አልወለድኩ። መቼም ነገ ከሱ ጋር ከማንም ጋር መቼ መውለድሽ አይቀርም አይደል እንዴ? ያን የልጅን ነገር ታይዋለሽ አይደለም። እራሱን ከግርግዳ ጋር እንኳን ያዘወደናት ልጅ ነው ልጅ ነው ትንሽ ነው። እስኪ ለመደማመጥ ሞክሩ ነሽ

ወይስ የሆነ ነገር እስከሁን ድረስ ነው ወይስ ዘላለም አለማችሁን፣ በቃ እንደዚህ መፍትሄ ፍለጋ መስሎኝ እንግዲህ የዞርኩት እነሱ ጋር መፍትሄ መፍትሄ ብለሽ፣ አሁን የገባንበትን አንቺ ያደረግሽው ነገር አንቺን ከበሽታ አተረፈሽ፣ እኔን ከመዋረድ ጠበቀኝ አልጠበቀኝም? ጭራሽ የባሰ ችግር ውስጥ ነው የገባ ነው በሽታ ም እስኪ፣ በቃ በቃ ላንቺም ለቅሶ በቃሽ። ጥያቄ አለኝ መጠየቅ ትፈልጋለሁ ስላልሽ ነው ይዤሽ የመጣሁት እንጂ እንደዚህ እንድትሆኑ እንዲህ እንድታለቅሺ ብዬሽ እኮ አይደለም። እንደው ፈጣሪ ጨከሰብኝ። አንዴ የሰበሰብ ቢያደርገኝ ጥሩ ይሻለኝ ነበር። ምናልባት ያኔ እሱም ጤንኛ ይሆን ምን ላድርግ ታዲያ? እንግዲህ እራሴ አላጠፋም። አንዴ በሱ እጅ ተይዤ እኔም መጠባበቅ እንጂ እባክሽ በሱ ተይዤ ብለሽ ፈጣን ይላት። ሀሳቤ አንቺ ነሽ የሁሉ ነገር ተጠያቂ ሽ ከገበያ ከመግዛት በምንም አይተናነስም። አንቺ ወደሽ ፈቅደሽ ያደረግሽው ነገር ነው። እራስሽ ነሽ እዚህ ላይ እንድትወርቂ ያደረግሽው እራስሽን በእራስሽ ነው። ሰው ነኝ ማንም የለኝም እኮ እዚህ። አንቺና እሱ ብቻ ነበራችሁ። ሆነ እንግዲህ አሁን ምን ይፈጠር? ሆነ እንደ ጠጅ ነገር ሆነ። ስንት ትንሽ እንኳን አይ ነበርሽ። ምን ላድርግ እኔ የሚሰማኝን ስሜት ቆይ እኔን አትረጅኝም። አሁን ላይ ያለችበትን ስሜት መረዳት አለብሽ አንቺም እያየች የሚበላ እንኳን የሚያመጣልኝ ያገኘቱስሎእቀማመሱ እያደርኩ ያምንም ግድ የለኝም ስሎለታችሁ ግን አሁን ላይ በእናንተ ምክንያት ያው ህይወቴ ተበላሽቷል። እራሴን ባጠፋ በሞቱ እራሱ እንዴት ደስ እንደሚለኝ በጣም ነው ደስ የሚለኝ። በጣም አብሮ የኖረ ሰውበተዋል ቀን እንኳን አብሮ እንጀራ የቆረሰ ሄጨካከ ግድ የለሽ ሄ በኔ የደረሰ በሁሉም አልደረሰም። አይደለም ለደረሰበት ነዛ ራሱ ምን ያህል እንደሚያስጠላኩ። አይደለም እኔ ደርሶብኝ ይቅርና እሱ እንኳን እያደረገ ያለው ምንም ነው አይመስለው። ምንም ጥራሽ በኩራት ነው የሚያወራው። ምንም ስለሱ አየሻ አደለም የሚፈልገውን ካገኘ በኋላ

ከዚህ በላይ የባሰ ነገር አለ፣ ከዚህ በላይ የባሰ ነገር አለ፣ ውርደት አለ። እስኪሁን ጎረቤት ቤት መጥተው ቢጠይቅሽ አለ አለ ወይ ንገሪ። ወደሽ ያመጣሹ ነገር ነው ይህ ነገር አምነሽ መቀበል አለብሽ። አንቺ ነሽ ፈልገሽ እና ወደሽ ያመጣሹ። አንቺ ባትፈቅድላት ኖሮ እሱ እዚህ ድረስ አይመጣም ነበር አሁን ያለበት ደረጃ ደርሱ ነበረ ሞለድ ከዚህ ጋር ምንም አያገናኘው ምንም አያገናኘው እስኪ ማን እናት ናት? እስከ ወጣት እድሜው ድረስ እያጠባች የምትኖረው ለማውራት እራሱ እንዴት እንደሚዘገን እኔ ናች እስኪ አሁን ጎረቤቶች ምን እንደሚሉች ታውቂያለሽ የሰው ልጅ እኮ ቀባሪ ያሳጠ የሚባለው፣ አንቺ ግን አሁን ቀባሪ እንኳን የለሽም። ነገር ትንሽ አያክስሽም? ትንሽ እንኳን ስሜት የለሽም? አሁን እኔ ስለአንቺ ምንም ነገር አይመለከተኝ አንቺ ብትሆኚ፣ ስለአንቺ ምንም ግድ የለኝም። ሲጀመር ለዚህ ሁሉ ተጠያቂ አንቺ ነሽ። የመጣሁበት አይምሮ ማሰረፍ እንፈልግበት ጉዳይ አለኝ እሱን ልጠይቅሽ የመጣሁት። ይኸውልሽ አሁን እሱ ጡት ከሚጠባው ውጭ አብራችሁ ስታድፉ አብራችሁ ለማውራት ራሱ እንዴት እንደሚያስጠላ ብታይ አይደለም እያደረሰ ለሰው እራሱ እንዴት እንደሚያስጠላ ጡት ከሚጠባው ውጭ

እስኪ ተረጋጊ። በቃ ያው ምናልባት ወጣቱን ስለሆነች ምንም ምንም ስላለ ያ ወጣት ብትሆን ይሄ የህፃን ልጅ እንኳን እንዲሄን ነገር ያስባል። እንዴት ከእናቱ ቃ ታስበዋለች? እንዴት እንደሚወዳት እያወቀች ከእሷን አጣሁ ብሎ ባለፋ እይሸለ ብድ ሲሆነ እንደዛ እሱም እንዲሁ ሰድቦኝ ወጣ። የእሱ አስከፋ፣ የእሱ አስከፋ። እኔ እንግዲህ ምን አደርጋለሁ? አንድ የወደቀ ዛፍ መጥረቢያ ይብዛበታል ይባል። ልክ ናቸው።

ምን ምንስ ወጣት ቢሆን ዛሬ ዛሬ ልጅ ህፃን ልጅ እንኳን አያቅም እናት የምትባለውን ነገር ለይቶ አያቅም ብለሽ ነው። አይ ቆይ እንደሱ ሳይሆን እኔ ነኝ በእርግጥ እዣት የመጣሁትኝ። አግኝቻት ነበር ና ፈልጌ ሳገኛት እሷ እኔ የጠየቀችኝ ጥያቄ ፊትለፊት እራሳችሁ ልትነጋገሩበት ነበር እዣት የመጣሁትኝ። ያው እሷ እኔን ስትጠይቀኝ እኔ ምን መመለስ እችላለሁ? ለዛ ፊትለፊት ራስ ሽልሽ ጠይቀች ተረጂ ነበር ብዬ ይዣት የመጣሁት። ግን ልጠይቄ ነው ይህን ብልግን ነው ይላው ሽንቅጥ ውስጥ ይገባል ብዬ እኔ አላሰብኩኝም። ያው እሷም እንደ እሷ ሳይ ስታዩ እኮ እሷም ያል እንትን ያላለችው ነገር ስለሆነ ያልጠበቀችው ነገር ስለሆነ ትክክል ናት። መጠየቁ አግባባ አይሆንም። ትክክል እንደው ምንም ተጠየቀኝ ከእናቱ ጋር ሌላ ነገር ማሰበ አንዱ ተገቢ ነው ብለች ነው። አንቺስ አይ እኔ እንደሱ እያልኩሽ አደለም፣ ግን ደግሞ ያው ዘመኑን ምኑን ምኑን ምኑን ስታስበው ያህል ነገር ነው። አንቺ ጤንነትሽ አሁን ላይ እንዴት ነሽ? እሱ የሚቆርጥልኝን ቀን እየጠበኩ ነው። እንደምታቂ ካንሰር መዳኛም የለው አደል። አሁን የመጨረሻ ደረጃ ላይ ደርሷል ነው የተባልሽ? የለም እኔ የሚቆረጥ ሲሉኝ

ወደ እሱ በጊዜ መሰብሰቡ ይሻላል። እንጂ እሺ ከሀከም ቆረጠው ቀን አይሆንም። ሆስፒታል ትሄጃለሽ ከተተላለሽ ተከተላለሽ አይደል፣ ኬሞትራፒ ትወስጃለሽ መሰለኝ። አዎ ይሄዳለሁ። እንግዲህ ቀጠሮዬ ቀን አንዳንድም ድክ መስለኝና የሚወስደኝ ሰው ሳጣ እንዲሁ ይቀራሉ። አንዳንድም ለነፍስ ያሉ እንዲህ ጎረቤቶቼ፣ አንድ አንድ በቅ ያሉ እንደሆነ አድርሱኝ ብዬ ይሄዳለሁ። ምን ታደርጊያለሽ እንግዲህ እ የገዛ ልጅሽ ትፍ ብሎ የተፋሽን፣ አይ ማንንስ ታስቸግሪያለሽ። ምናልባት ልቦናው ሲመለስ ሁሉ ነገር ሲመለስ፣ መቶ ያይሻል ብዬሽ ተስፋ አደርጋለሁ። ልቦናውማ መመለስ የነበረበት አሁን ነው። እንዲህ አልጋ ይዘሽ እያየ ቆመሽ ስቴጅማ ምን ጠያቂሽን ብዙ እኮ ነው እንግዲህ የገዛ ልጅሽ አልጋ ላይ ተሻይቶ ባንቺ ጨክኖ ከቀረ ምን ሌላ ሰው ለመውቀስስ ምን አፍ አለኝ ብለች ነው አይ ወይ እንደሱ አይደለም። እስኪ ነገሮች ሊሆነ ጥሩ እንዲሆኑ መጸለይ ያለብን መጀመሪያ ላይ ከዛም ደግሞ እንትን ማለት አለብን። ያው ያለውን ነገር የሚረዳ ሰው ያስፈልጋል። አሁን ደግሞ ገና እሱ ወደ ሕክምና ላይ ስለሆነ ያለው ለዛም፣ ቀስ በቀስ ነው እሱ ፕሮሰስ ነው። ሁሉ ነገር የሚረዳው ነው ያያ ያለ። ስለዚህ እስኪ ትንሽ አንቺም በርትተሽ ለራስሽ እንተን በእኔም እየመጣው ይሻሉ ያው ከዚህ ከበፊቱ አሁን ላይ ትንሽዬ ደከም ምልሻል ግን ደግሞ ቢሆንም ቤቱ ባዶ ነው ያለውን እንኳን ተነስቶ ለመስራት በምን ጉልበቴ በምን አቅም ማን ይሰራዋል ያለውን ነገር እኛም እንትን ብለን ለማመቻቸት እሞክራለን እሷም ተብታሽ ተስለውን የወጣችው እንደገና ደግሞ ስላንች በሽታ ሆነ የምታውቀው ነገር የለም ያንን ያንን ነገር እንትን ልበላት ልንገራት ላስረዳት እሷም

ነገሮችን ለማስተካከል እኛም ያቅማችንን እሞክራለሁ። ነገር ንጎሱ ማሳየት እያገኝ ነው። እንደሱ አይባልም። ለማንኛውም አንቺ በርታ በርታ በይ። እስኪ ነገሮችን ለማስተካከል እሞክራለሁ። እሷንም ሄጄ ላገኛት ሳሳብ። በይ በርቺ፣ ከጣሪክ አንቺ ጋር ይሆ እንግዲህ ተመልካቾቻችን፣ ያለውን ነገር እሷን እስኪያግቺ ደግሞ እሷን ለማረጋጋት ሞክራለሁ። እሷን ተመልሰን መተን የምናይበት ሁኔታ እናመቻቻለን። እስኪ እሷን ላገኛትና ከዛ እንቀጥላለን። አብራችሁ ቆዩ። አንቺ ነው እንደዚህ ያደረግሽው እንዴ? ላውራ ብለሽ አይደለ እንዴ የመጣሽው? እና ምን ምንድን ነው እንደዚህ? በእኔ ቦታ ሆነሽ አስቢ። አይደለማ እንዴት ነው ህይወቴን ህይወቴ እኮ እኔ ተበላሸው። አንደኛ ትልቅ ሰው ናት እኮ እንዴ። ትልቅ ሰው ብትሆንስ። ሁለተኛ ደግሞ አሁን በጣም ታማን ያለችው እንዴት እንደዚህ ታደርጊያለሽ? እኔስ ለመታመሟ ምንም የሚያገባኝ ነገር የለም። በቃ ይበላት ይበላት፣ የፈለገችውን ትታመም። የኔስ ሲወት የኔስ ከቤተሰቦች የመለየት ትምህርት የማቋረጥ የኔስ ነገር ለማንም አያሳስበው። እንደዚህ ታደርጊያለሽ ብዬ ባቅ ኖሮ እኮ ይዤሽ አልመጣም ነበረ። ምንም በቃ ንደቆጣጠር አልቻልኩም። ምን ማድረግ ነበረብኝ በዛ ሰዓት? አይዞሽ ብዬ አቅፌ ልሳማት አብራ ያስሉን? እሱን እሱን ነበር የጠበቅሽው ወይ ጉድ። ለማንኛውም እሷ በጣም በጠና ታማለች። የእውነት በጣም ነው የታመመችው። አሁን ላይ ጡት ካንሰር ነው የያዛት እና የመጨረሻ ደረጃ ላይ ደርሳለች። ባይዛት ነበር የሚገርመኝ። ባይዛት ነበር የእውነት። ፓት ታመም ነበር የሚገርመኝ። ፈልጋና ወድ ያደረገችው ነገር ነው። ይበላት። የልቧን አይቶ ነው ፈጣሪ እንደዚ አይነት በሽታ ላይ የጣላት። እባብ የልቡን አይቶ ነው እግር የነሳው ፈጣሪ። እሷንም ይበላት ወጣት በሆነስ እንደ የኔ ህይወትስ ለማንም የማያሳስበውም፣ አንቺም ግድ የለሽም። እኔ አሁን የገባሁበት ህይወትስ ግን ደግሞ እንደዚህ አይባልም። በቃ ያደረገችው ነገር በቃ ይበላት፣ በቃ የሚገባትን የሰጣት። እኔም መጥፎ ነገር አድርጌ ቢሆን አድርጌም ከሆነ ፈጣሪ የእጄን ይስጠኝ። ሁሉም ሰው ሲጀመር ለሰራው ስራ የሆነ ሰዓት የእጁን ማግኘቱን አልቀረም። ይኸው የእጇን አገኘት። በቃ እሱም ደግሞ እሱንም የእጁን ይስጠው ፈጣሪ እሷን ለሰጣት ለእሱ ይስጠው። አንቺ ልጅ አይባልም። በእናትሽ ሲጀመር መልካም ነገር ማሰብ ስትጀምሪ ነው መልካም ነገር የሚሆነው። መልካም ነገር እስኪ አሁን እስኪ አሁን እኔ ምን የቀረኝ ነገር አለ? እስኪ ንገሪ። ምን የቀረኝ ነገር አለ? ምን የተረፈኝ ነገር አለ? እነሱ እንደዚህ በማድረጋቸው እኮ ነው እኔ ከሁሉም ሰው ጋር ተቆራጭ የቀሩት መወደውን ትምህርቴን ያቋረጥኩት። አሁን ላይ ጤነኝ ጤነኛ ሊሆን አሉን እኮ አላውቅም። ሁሌ ነው ሁሌ ነው አይምሮ የሚነካኝ ሁሌ ነው ማስበው የምጨነቀው። በቃ ሁሉም ሰው የሚያስቡን ለነሱ ብቻ ነው። ይህን ሁሉ ነገር አድርጎ እንኳን ለነሱ ነው እያሰብሽ ያለሽ። አንቺስ ቢሆን ለስሜታ ትጨነቂ። የአንቺ እንደዚህ መሆን ምን ለውጥ አመጣ ሁለ ሁልሽ ለውጥ አመጣም አላመጣም፣ የእሷ መታመምም ለእኔ ምንም ግድ አይሰጠኝም። በቃ በቃ እኔ አሁን ለነሱ ያለኝ ፍቅር አሁን ላይ በቃ ሙጥጥ ብሎ አልቋል። በቃ ጨርሻለሁ። አሁን በቃ መሄድ አለብኝ። በቃ ወደ ቤቴ ነው መሄድ የምፈልገው። ደግሞ ያለውበትን ነገር ያለውበትን ቦታ ማንም ሰው ማወቅ የለበትም እና ለማንም ባትናገር ደስ ይለኛል። አሁን በቃ መሄድ ነው የምፈልገው። ጭራሽ የመራር ስሜት ሁላ ጠፍቷል። የእውነት ጭራሽ ሲጀመር በቃ እኔ ሊሄድ ነው ወይ? እሺ ጠብቂኝ፣ እኔ እንዳመጣሽ ነው ያደርስሻለሁ። እንግዲህ ተመልካቾቻችን፣ እኔ ራሴ ከአቅሜ በላይ ነው እየሆነብኝ ያለው ነገሮቹ እንዴት እንደማስኬዳቸው አላውቅም፣ ግን ደግሞ እስኪ ለማስተካከል የአቅሜን ሁሉ እሞክራለሁ ለዛሬ የነበረን ቆይታ ይሄንን ይመስላል። እሷን ማረጋግጬ እስኪ ወደ ቤቷ ላድርሳት፣ እኔ እንዳመጣኋትኝ እኔ ራሴ ልመልሳት ያለውን ነገር እንግዲህ። ከዚህ በኋላ የሚፈጠረውን የሚሄደውን ነገር ደግሞ ለእናንተ ተከታትዬ ማቀርብላችሁ ይሆናል። መልካም ነገር እንዲፈጠር እናንተም ጸሎት አድርጉልን። እንግዲህ ለመጨረስ ያህል ለዚህ ዩቲብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የመፍትሄ ዩቲብ ቻናል ቤተሰብ ሁኑ። ዛሬም ቢሆን እንደ ወትሮው ኑ ችግሮቻችን እናውራ፣ በጋራ መፍትሄ እንፈልግላችሁ። ምንላችሁ? እኛ መፍትሄዎች ናል። እስከ ቀጣይ ቪዲዮቻችን ቸር እንሰንብት።